ስግደት ለኔ ምን ያደርግለኛል? ይላሉ ልባቸውን በእጃቸው እየነኩም የአላህ ፍራቻ ወይም ተኳ ያለው እዚህ ነው በማለት ያመለክታሉ። እንዲሁም ዋናው ነገር ንያ ነው በማለት ይጨምራሉ። ለእነዚህ ሰዎች የሚኖረን ምክር አላህን እንዲፈሩና ሰላት ከአምስት የእስልምና አዕማዶች አንዱ እንደመሆኑ ያልሰገደ ብቻ ሳይሆን በአግባቡ ያልሰገደ እንደሚቀጣ ነው።

አንድ ሰው ሰላት ሳይሰግድ ታላላቅ መስጅዶችን ቢያንጽ፣ ላገኘው ሙስሊም ድሃ ሁሉ አንድ ሺህ ዲናር እየቆጠረ ቢያድል ምንም አይነት ምንዳ አይጻፍለትም። አቡ ሁረይራ ረዲየላሁ አንሁ የአላህ መልእክተኛ ዐለይሂ ሰላት ወሰላም ተከታዩን ሲናገሩ ሰምቻለሁ በማለት አስተላልፏል። አንድ ሰው በለተ ትንሣኤ ከተግባሮቹ መካከል መጀመሪያ የሚመረመረው ስለ ሰላቱ ነው። እርሷ ተስተካክላ ከተገኘች ነፃ ሆነ

ተናገሩ። ባልደረቦቻቸውም፣ የአላህ መልእክተኛ ሆይ፣ ስሜቱን ባረካ ምንዳ ያገኛለን? አሏቸው። እርሳቸው ሓራም ወይም ክልክል በሆነ መንገድ ቢያደርገው ኀጢአት አይሆንበትም? ምን የተፈቀደ ወይም ሓላል በሆነ መንገድ በማርካቱ ምንዳ ያገኝበታል አሉ። አንዳንድ ወይም ብዙ ሰዎች በሥራ በተወጠሩበት ሰዓት ሙዓዚኑ አዛን ያደርጋል። ሥራቸውን አቁመው

በሚያገኘው ገቢ ራሱንና ወንድሙን ይቀልባል። ሥራ የሚሠራ ወንድሙ ምንም ነገር እንደማይሠራ ወይም እንደማያግዘው በመግለጽ ወቀሳውን እሳውን ለእርሳቸው አሰማ። በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ምናልባትም በርሱ ሰበብ ይሆናል ሲሳይህን የምትለገሰው በማለት መልስ ሰጡት። የአላህ ባሮች ሆይ ሰላታችሁን ለቅጽበትም ቢሆን አታዘጊው። ይህ ዓለም በቅርቡ ፍጻሜውን ያገኛል። ሀብታም የሚባለው እርሱን በሚገባ የሚያመልክ ሲሆን ድሃ የሚሰኘው ደግሞ ለዓለማዊ ጥቅማ ጥቅም ብሎ ትእዛዙን የሚያጓድል ነው። አላህን ያገኘ ምን አጣ? አላህን ያጣስ ምን አገኘ? የሚባል አባባል አለ። እርግጥ ነው አላህን የያዘ ሰው ምንም እንኳን ከሚጎርሳት ዳቦ ሌላ በእጁ ምንም ባይኖረውም ባለጸጋ እንደሆነ ይቆጠራል። በሌላ በኩል ደግሞ አላህን ካደ ሰው በዛች ዓለም ላይ ያለ ነገር ሁሉ በእጁ ቢሆን ሞልጭ ያለ ድሃ ነው። መቃብር ሁሌም የአደም ልጅ ሆይ እኔ የብቸኝነት እጐድጓድ ነኝ፣ እኔ የጨለማ ቦታ ነኝ፣ እኔ የትላተል መፈልፈያ ነኝ እያለች ትጠራለች። ስለሆነም ሙስሊም ወንድሞችና እህቶች ሆይ ሰላታችሁን ከተወሰነላት ጊዜ ወደኋላ አታዘግዩ። ሦስተኛው ጥያቄ አንዳንዱም ደግሞ

በእርግጥም ይህ ያላችሁት ነገር እውነት ከሆነ ሰላት ከመጥፎ ነገር ይከለክሏል። አራተኛ ጥያቄ፣ አንዳንድ ሰው እገሌ ሰላት ይሰግዳል ሆኖም ግን አላህ ገቢውን በጣም ትንሽ አድርጎበታል፣ ገንዘብ፣ መኪና፣ ቤት፣ ሕንፃ ወዘተ የለው። በሌላ በኩል ደግሞ እገሌ ሰላት አይሰግድም ቢሆንና አላህ በሀብት አንበሽብሾታል ሊል ይችላል። እርግጥ አላህ ስብሓንሁ ወተዓላ ለአንድ ሰው ምድራዊ ጸጋዎችን መስጠቱ የመውደድ ምልክት ተደርጎ አይቆጠርም ፈጽሞ። እንዲሁም በተቃራኒው ሀብት መነፈጉ የመጠላቱ ምልክት አይደለም። ኢብኑልቀይም ልቀይም አላህ ይዘንላቸውና እንዲህ ይላሉ፦ ጥራት የተገባው አላህ ጸጋውን ለማን እንደሚያውልና ለማን እንደሚነፍቅ ያውቃል። ይህ መዘርጋቱና መንፈጉ ከጸጋው ነው የሚቆጠረው። በዚህ ሁኔታ ጸጋን የተሰጠ ሰው ድንበር ለማለፍና ለፈንጠዚያ ካዋለው የእርሱን ውለታ እንደ ካደ የሚቆጠር ሲሆን በሌላ በኩል ደግሞ ጸጋን የተነፈገ ይህ መሆኑ ለእርሱ እንደሚበጀው አንዱ ፈጣሪ ስለሚያውቅ መሆኑን በመገንዘብ ትዕግሥት ማድረግ ይኖርበታል። ማንኛውም ከአላህ የሚያርቅ ጸጋ ሁሉ መጥፎ፣ ወደ እርሱ የሚያቀርብ ነገር ሁሉ ደግሞ እዝነት ነውና በኢማም አሕመድ ሙስነድ እንደተዘገበው የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዓለይህ እንዲህ ብለዋል፦ በእርግጥም ሃያሉ አላህ ሲሳያችሁን በመካከላችሁ እንዳከፋፈለ ሁሉ ባህሪያችሁንም አከፋፍሏል። የዚህችን ዓለም ጌጦች ለሚወዳቸውም ለማይወዳቸውም ሰዎች ለግሷል። ሃይማኖትን ወይም ኢስላምን ግን ለሚወዳቸው ብቻ ነው የሚሰጠው። ዲንን ወይም ሃይማኖትን የተሰጠ ሰው በእርግጥም አላህ እንደሚወደው ማሳያ ምልክት ነው። ሃያሉ አላህ እንዲህ ይላል ከገንዘብና ከልጆች በርሱ የምንጨምርላቸውን ያስባሉና። አምስተኛ እብሊስን ወይም ሸይጣንን መጠንቀቅ። የሰው ልጅ ሰላት መስገድ በሚጀምርበት ጊዜ ካያሉ አላህ በኩል በተሰጠው ፈቃድ መሠረት ሸይጣን ለመጎትጎት ይሰማራል። እናም የተለያዩ ሐሳቦችን በልቡ በማስረጽ ሰላቱን በአግባቡ እንዳይሰግዳት ለማድረግ ይረባረባል። ጥቂቶች ቢሆኑ እንጂ ከዚህ የሸይጣን ፈተና የሚድን ማንም የለም። ስለሆነም የአንድ ባሪያ ሰላት በመጨረሻ የምትመዘነው ባሪያው ለአላህ በሰጠው ጊዜ በተመስጦ በጥንቅቁነት በፍርሃትና በማስተንተን ልክ ነው ማለት ነው። ይህ ሁሉ እንዳይሆንና የባሪያው ሰላት ተቀባይነት እንዳታገኝ ሸይጣን የሚያደርገውን ተንኮል መጠባበቅ የሰጋጁን ፋንታ ነው ማለት ነው። ስድስተኛ፣ አንዳንዱ ደግሞ ሰላት መስገድ እፈልጋለሁ እንዴት መስገድ እንዳለብኝ ለመጠየቅ ግን እፈራለሁ ይላል። እዚህ ላይ ማለት የሚኖርብን ብዙ ሰው ዓለማዊ ጉዳዮችን ለማወቅ ምንም አይነት ሀፍረት ሳይሰማው ከታች ጀምሮ ይማራል፣ ሃይማኖቱን በተመለከተ ግን ያፍራል። ኩራትና ሀፍረት የሚሰማው ሰው ደግሞ ሁሌም መሐይም ወይም ጃሂል እንደሆነ ይቀራል። ሰባተኛ ሌላው እንዲህ ይላል፣ ሰላት መስገድ እፈልጋለሁ

መታዘዝ ያለው ሁል ጊዜም በመልካም ነገሮች ላይ ብቻ ነው። ስምንተኛ በተከታታይ ከብልቷ ደም የሚፈሳት ስለሆነች ሴትስ ምን ልንል እንችላለን? ከዚህ ጋር በተያያዘ ሽንቱን መቆጣጠር ስለሚያቅተው ሰው እንዲሁም ከወንድም ሆነ ሴት ውዱእ የሚያፈርስ አየር ወይም ፈስ ስለሚወጣው ሰው ምን የተባለ ነገር አለ? በፊቅህ ሱና እንዲህ የሚል ነገር ሰፍሯል። በተከታታይ ከብልቷ ደም የሚፈሳት ሴት ደሟ የበሽታ ደም ሲሆን፣ እርሷ የምትገኝበት ሁኔታ በሸሪዐ ሙስተሓዛ ይሰኛል። ስለሆነም ሁሌም የሰላት ጊዜ ሲደርስ ደሙ የሚወጣበትን ስፍራ በማጠብ እላዩ ላይ ንጹሕ ጨርቅ ወይም ጥጥ ወይም ሌላ ነገር በማሰር ውዱእ አድርጋ ትሰግዳለች። ሆኖም ግን በራሷ ልምድ እንደምታውቀው በየወሩ የወር አበባ በሚመጣበት ቀናት ሰላት መስገድና ሌሎች ድርጊቶችን ከመፈጸም ትቆጠባለች ሽንቱን መቆጣጠር ስለማይችልና ጋዝ ወይም ፈስ ስለሚከታተልበት ወንድ ወይም ሴት ያለው ድንጋጌ ተመሳሳይ ነው በየሰላቱ አካባቢውን አጥቦና ውዱእ አድርጎ መስገድ ነው ዘጠነኛ መኒ መዚይና ወዲይ ፊቅህ ሱና ከተባለው መጽሐፍ ቀጣዮቹን ህግጋት እናገኛለን አንደኛ መኒ ወይም የዘር ፈሳሽ

በዚሁ መሰረት ቀጣዮቹን ሁኔታዎች ማጤን ተገቢ ነው። አንድ ሰው በሕልሙ ግንኙነት ሲያደርግ ቢያይና ፈሳሽ ባይወጣው ትጥበት ግዴታ አይሆንበትም። ፈሳሽ ካየ ግን ትጥበት ይጸናበታል። አንድ ሰው በእንቅልፍ ልቡ ምንም አይነት የግንኙነት ስሜት ሳይሰማው ሲነቃ ፈሳሽ ካየ አካላዊ ትጥበት ይጸናበታል። ይህ የሚሆነው ግን ፈሳሹ የዘር ፈሳሽ ወይም መንይ መሆኑን ካረጋገጠ ብቻ ነው። ቀታዳና ሙጃሂድ እንደተናገሩት ይህ ፈሳሽ ነገር የወንድ ዘር ወይም መንይ ካልሆነ አካላዊ ትጥበት አይጸናበትም ምክንያቱም የሰው ልጅ በመሠረታዊ ሁኔታው ወይም አስሉ ንጹሕ ወይም ጠሃራ እንደመሆኑ በጥርጣሬ ብቻ ይህን ንጽህናውን ማጣት ስለማይገባው ነው አንድ ሰው የዘር ፈሳሹ ሊወጣ እንደሆነ ከተሰማው ብልቱን በመያዝ ለማቆም መጣር አለበት ምክንያቱም የዘር ፈሳሽ እስካልወጣው ድረስ ትጥበት አይጸናበትምና

አይሻ ረዲየላሁ ዐንሃ፣ አንድ ሰው ይህን ፈሳሽ ነገር ካስተናገረ ብልቱንና የዘርፍሬዎቹን ማጠብና ውዱዕ ማድረግ ይኖርበታል ሙሉ የገላ ትጥበት ግን አይጸናበትም ብላለች። ሦስተኛ፣ መዝይ ወይም ቀጭን የሚያጣብቅ ፈሳሽ። ይህ ቀጭን ነጭና የሚያጣብቅ ፈሳሽ ብዙውን ጊዜ የሚወጣው በሁለቱም ጾታዎች በኩል ለግንኙነት መሟሟቅ ሲኖር ነው። ፈሳሹ ከወንዶች ይበልጥ በሴቶች ላይ ያይላል። ብዙውን ጊዜም ሰዎች መውጣቱን ልብ ላይሉት ይችላል። የሆነ ሆኖ ፈሳሹ ንጹሕ ወይም ጠሃራ ባለመሆኑ የነካው አካልም ሆነ ልብስ መታጠብ ይኖርበታል። የነካውን አካል ማጠብ እንጂ ሙሉ የገላ ተጥበት ግን ግዴታ አይሆንም። ምክንያቱም ይህን ከስሜት ጋር የተያያዘ ፈሳሽ በተለይም ባላገቡ ወጣቶች ዘንድ ማስወገድ ከባድ ስለሆነ የነካውን ብቻ ማጠብ በቂ ይሆነው